ሲጠበቅ የነበረው ቪዲዮ ተለቀቀ። እንዴት ደስ እንዳለኝ አልነግራችሁም። ወላሂ በጣም ደስ እንደው፣ እኔ ማለት ነው ብዙ ጊዜ እንደዚህ ለነገራቶች ቸልተኛ ነኝ እና ግን እንደዚህ እንደ ቪዲዮ ስወጣ ስገባ ስወጣ ስገባ ስወጣ ስገባ ሱስ እስከሚሆንብኝ ድረስ ስጠብቀው ነገር የነበረ ነገር ተለቀቀ። ፈኪ መታለች፣ ፍንድሽ ድሻ መታለች። አያችኋት፣ ድምቀት ናት። ወላይ ፈኪ ድምቀት ናት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ? እንግዲህ ድምቀቷ፣ እርግቧ፣ ጠምበለሏ ዳይመንዷ መታለች፣ መታለች። ብዙ ሰው ለምንድን ነው ፈኪ የቀረችው እያለ እንዴት እኔ በጣም ሲጨነቅ ነበር ማለት ነው። ይቺ ልጅ ምን ሆና ነው አሟት ነው ወይ ወይስ እንደገና ደግሞ መልሰው እንደገና ደግሞ ሰበሯት እና አስቀሯት እያልኩኝ ነበር። አልሐምዱሊላ፣ መታለች። ያው እንግዲህ ትንሽ አመም አድርጎኝ ነበር ምስቴሽ ፋሄጅ ነበር ምና ብላለች ሰላማት አትንካ ይባልም እንግዲህ። ተሁራን የአላህ የወንጀልሽ ማጠቢያ አላህ ያደርግልሽ። ሰውስ አላህ ስብሓነ ተዓላ ሲወድ በሽታን ያመጣብናል እሱም ደግሞ የወንጀላችን ማጠቢያ አላህ ያደርግልን ነው የሚባለው። የሚወደውን ሰው አላህ ይፈትናል እና እስኪ እንዴት ነው እስኪ አያችሁ አይደለ? አያችሁ አይደለ? እንዴት እንደማረባት ማለት ነው። ሙያ እንግዲህ ፈኪ ብእያ የመጡት ሁሉ እንግዲህ መሰከሩላት ማለት ነው። መሰከሩ መሰከሩ እንዴት እንደመሰከሩላት አይታችኋል። እንግዲህ እንዴት እንደመሰከሩላት ፈኪ በሙያ ትታማም፣ በሙያ ትታማም እያሉ ማለት ነው። ፈኪን እስኪ ተመልከቷል እንዴ! ከየት መሰላችሁ የመጣችሁ ፈኪ ከየት መሰላችሁ የመጣችሁ? በመልክም በሙያም ከማይታማ ያለበት ነው የመጣችው። እንዴት ነው እናንተ ፈኪን በሙያ ስተማት የነበራችው? እንግዲህ ብዙ ሰው ምስክር ሰጥቷታል ማለት ነው። በሙያዋ ፍንድቅድቅ እያለች መታለች ማለት ነው። አብረዋት የነበሩ ሁሉ ደስተኛ ነበሩ። የሆነ የሆነ ነገር ደግሞ ሲሸተን ነበረ ማለት ነው። ሲያዘሙ ነበረ፣ ባረካላሁ ለኩማ ሲባል ነበር ማለት ነው። እሱን ደግሞ በሌላ ቪዲዮ እንመጣበታለን። እንግዲህ የፈኪ ወዳጆች እንኳን ደስ ያላቸው። ስንጠብቀው እና ስንጓጓለት ነበረ ፍጣር ፕሮግራማቸው እጅግ በጣም ደስ ይል ነበር። ፍክት ፍክት ክት ብሎ ኢትዮጵያዊነትን የሚሸት ማህበራዊ ኑሮ፣ ማህበራዊ ኢፍጣር ነበር። ያንትን ያሉት እንግዲህ ሁላቸውም ዝንጥ ብለው ምናምን ነበር። እንግዲህ የሰጧት ኮመንት ራሱ ደስ ይል ነበር ማለት ነው። ስለ ምግቧ በኩል እንዴት ደስ እንዳለ ፈኪ ማለት ነው። ስስቅ ምናምን ፈኪዬ የ ሚዲያው ድምቀት የሚዲያው ድምቀት አስጨንቀሽኝ ነበረው ማለት ነው በኔትወርክ ምክንያት ነው ወይ ሶስት ቀን ሙሉ የጠፋችው አረች ልጅ ምን ሆና ነው ስልኳን እስከ ማፈላለግ ራሱ ደርሼ ነበር ማለት ነው። እኔ ምክንያቱም እንዴት እንደተጨነቅኩኝ በጣም ያስጨንቅ ነበር የመጥፋቷ። እለቃለሁ ብላ ቪዲዮ ጠፋች። ከዛ ደግሞ ኔትወርክ ነው። ነገ እመጣለሁ አለች። ትላንትም ሳትመጣ ቀረች። እንዴት እንደው ዛሬ ይች ልጅማ ታደረች፣ በቃ የሆነ ችግር ማለት እያልኩኝ ነበር። አልሐምዱሊላ መጥታለች። እንግዲህ የፈኪ ወዳጆች እንኳን ደስ ያላችሁ። እንግዲህ ሌላ ቪዲዮ ደግሞ እንግዲህ አሚር ሰርግ ሰርግ እየሸተተው ነው መሰለኝ እየሸተተ ነው እኛም እንግዲህ ስደሞ በሌላ ቪዲዮ ተመልሼ እመጣለሁ የፈኪ ወዳጆች ግን ፋፍሽ ብላ ስለመጣች ፋፍሽ ብላ ደስተኛ ሆና እንግዶቿን ስላስተናገደች ጠርታቸው እንግዲህ ስለመጡ ጓደኞቿ ደስ ብሏታል የቀሩም አለ በሌላ ይደገማል ብላለች እሙዙዙም አሉለች በነገራችን ላይ ረዲና ረዱ ረዱ የት ሄዳ ነው ረዱ ጠፍታለች ረዱ ጠፍታለች ትወትዬ ነበረች እንግዲህ ፋፋች እያረገች ነበር አብራ እያሰናዳች ምናምን ነበር ብቻ ደስ ይላል ደስ ይላል በጣም ደስ ብሎኛል ሁለ ነገሩ አልቀረም እንግዲህ ዳቦ ምኑ ዳቦ ተቆርሷል አባራ ማራ እየተባባሉ ቆርሷል ማለት ነው ዳቦው ማሻ አላህ ማሻ አላህ ደስ ይል ነበር በእውነት እኔ ፈኪ ቤት ስሄድ ደስታ በደስታ ተሰምጠኝ ነው የሚሄደው። የእኔ አይ በገሬ ፈኪ ማለት ነው። ትለያለች ትለያለች። እንግዲህ የፈኪ ቤተሰቦች፣ እስኪ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። እስኪ አድርጉኝ አታደርጉኝ። ሰብስክራይብ፣ ላይክም ሸርም አድርጉ ማለት ነው። ሰብስክራይብ አድርጉ። ወዳችኋለሁ የፈኪ ወዳጆች። ውድድ ነው የማደርጋችሁ። ፈኪ ደጊ ደጊ ተመንደጊ ተመንደጊ። እንግዲህ ረመዳኑን በጾም ከሚጠቀሙት አላህ ያድርገን። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ ወዳችኋለሁኝ።